የኢትዮጵያ አየር መንገድ ራዕይ 2035 የሚል የረጅም ጊዜ የእድገት እቅድ ወጥ ነው። ከዚህ እቅድ ውስጥ በየአመቱ ሊፈጽማቸው የሚችሉትን የሚገቡትን ነገሮች እየመጠነ እያወጣ በተግባር ላይ እየፈጸመ ነው ያለው። በ2017 አመታዊ እቅድ እሰራላቸዋለሁ ያላቸውን ጉዳይ ሲፈጽም ቆይቷል። ይህም የእድገት እቅድ ነው። በመጀመሪያው ዘጠኝ ወራት ውስጥ የበረራ አድማሱን ለማስፋት አራት አዳዲስ ጣቢያዎች በመክፈት የዓለም አቀፍ የበረራ መስመሮችን ጨምሯል። እንደዚሁም አስር የሚሆኑ ተጨማሪ አውሮፕላኖች አብዛኛዎቹ ከአምራቾች አምጦ ወደ ስራ አስገብቷል። በተለይ ልዩ የሚያደርገው ኤርበስ ኤ350-1000 የሚባለውን አውሮፕላን ለመጀመሪያ ጊዜ በአፍሪካ ምድር ለማስገባት ችሏል። ሶስት አውሮፕላኖች አስገብተናል በዚህ ዘጠኝ ወር ውስጥ። ሌላው የድርጅቱን ቀጣይ እድገት የሚደግፉ በርካታ የመሰረተ ልማት ስራዎች ሲያከናውኑ ቆይቷል። እዚህ ውስጥ ሊጠቀስ የሚገባው ትልቁ ነገር የቦሌ ዓለም አቀፍ ኤርፖርት አሁን የአየር መንገዱን እድገት ለመደገፍ አቅሙ እየሞላ በመምጣቱ አዲስ ኤርፖርት ለመገንባት ውጥን ይዘን ከፍተኛ እንቅስቃሴ አድርገናል በዘጠኝ ወሩ ውስጥ እና በዚህም በጣም ደስ የሚል ስራ ሰርተናል። በሀገር ውስጥ ያለውን የአየር ትራንስፖርት አገልግሎት ለማስፋፋት በርካታ አዳዲስ ኤርፖርቶች በመገንባት ላይ እንገኛለን። ምናልባት ሁለቱን በሚቀጥሉት ሁለት ወራት ውስጥ እናስመርቃለን ብለን እናስባለን። ይህንኑ ፈጣን እድገት ለማሳካት በርካታ ወጣት ኢትዮጵያውያንን ወደ አቪየሽን ዩኒቨርሲቲያችን መልምለን በማስገባት በማስተማር ላይ እንገኛለን። ከፊሎቹም ተመርቀው አየር መንገዱን ተቀላቅለዋል። ይህም በማድረጋችን በዘጠኝ ወሩ ውስጥ አስራ አራት ነጥብ አምስት ሚሊዮን መንገደኞች አጓጉዘናል። ካለፈው ዓመት ጋር ሲወዳደር የአስራ ሶስት በመቶ እድገት ነው። እንደዚሁም ወደ አምስት ነጥብ ስድስት ቢሊየን ዶላር ገቢ አግኝተናል። ካለፈው ዓመት የስምንት በመቶ እድገት ያሳያል። እና ጥሩ የእቅድ አፈጻጸም ወቅት ነው ማለት ይችላሉ። የኢትዮጵያ አየር መንገድ በዋነኛነት የሚከተለው የፈጣን ትርፋማ የሆነ እድገት ነው ቀጣይነት ያለው እድገት ይሄ ቋሚ መርሃችን ነው። በዚሁ መሰረት በሚመጡት እስከ ሰኔ 30 ድረስ አመቱን ለማጠናቀቅ ቀሪ ስራዎች ብዙ የምንሰራቸው አሉ። አንዱ በየጊዜው የበረራ አድማሳችንን ማስፋት ነው። በሰኔ ወር ብቻ ሁለት አዳዲስ ጣቢያዎች ለመክፈት አስበናል። አንደኛው ዩናይትድ አረብ ኤምሬትስ ውስጥ ሻርጃ ከተማን ኔትወርካችን ጋር እናገናኛለን። ሁለተኛው ደግሞ ሃይድራባድ ህንድ ሀገር አራተኛውን መዳረሻ ከተማ እንከፍታለን ብለን እየተንቀሳቀስ ነው ያለነው። በዚሁም ተከትሎ በሐምሌ ወር ብቻ ሶስት ተጨማሪ ዓለም አቀፍ መዳረሻዎችን ለመክፈት ዝግጅታችንን በማጠናቀቅ ላይ እንገኛለን ይሄ እንግዲህ ዛሬ በምንበርባቸው ቦታዎች ላይ ያሉትን በረራዎቻችንን ፍሪኩዌንሲ ወይም ድግግሞሽ ከመጨመር ጎን ለጎን ነው። በሌላ በኩል ተጨማሪ አውሮፕላኖች የምንረከባቸው አሉ። እነዚህን ያው እድገታችንን ለማፋጠን ያስፈልጉናል። በሰኔ ወር ብቻ ሁለት ኤርበስ ኤ ትሪ ፊፍቲ ዳሽ ዘጠኝ መቶ የሚባሉ አውሮፕላኖች እንረከባለን። በትላንትናው እለት አዲስ ቦይንግ 777 ዳሽ 900 ዳሽ ፍሬተር አውሮፕላን ተረክበናል። ይህም የፍሬት ወይም የጭነት ማመላለስ አቅማችንን ያሰፋልናል። ሌላው ትልቅ አድርገን በሚቀጥሉት ወራት የምንሰራው አዲሱን በቢሾፍቱ ከተማ አጠገብ የሚሰራውን አዲስ ኤርፖርት የዝግጅት ስራ ነው የምንሰራው። አሁን ሰፋሪዎችን አዲሱ አውሮፕላን ማረፊያ የሚገነባበት ቦታ ላይ ያሉ አርሶ አደሮችን ወደ አዲስ ቦታ ለማስፈር የሚያስችለንን ግንባታዎች በማካሄድ ላይ እንገኛለን። በሚቀጥለው ዓመት ኅዳር አካባቢ የአዲሱን ኤርፖርት ግንባታ ልንጀምር እንችላለን ብለን አቅደናል። በሌላ በኩል ያው ዓለም አቀፍ ውድድሩ እያደገ ከመምጣቱ አኳያ የደንበኞች አገልግሎትን ለማሻሻል በርካታ ስራዎችን ወጥነን በመስራት እንገኛለን። አዲስ አበባ ኤርፖርት ብዙ የማሻሻያ ስራዎችን እየሰራና ያለ ነው። እንደዚሁም ቅድም እንደጠቀስኩት አዳዲስ ኤርፖርቶች ሀገር ውስጥ እንከፍታለን። የውስጥ የአውሮፕላን ጥገና አቅማችንን ለማሳደግ የገነባናቸው አዳዲስ ፋሲሊቲዎች አሉ፣ እነሱ እናስመርቃለን። ስለዚህ በአጠቃላይ ትኩረታችን የበረራ አድማስ ማስፋት፣ በረራ ምልልሶችን መጨመርና የአየር መንገዱን ትርፋማነት አጠናክሮ መቀጠል ላይ በትኩረት እንሰራለን።